የማታፈቅርህ ሴት ባህሪያት ወይም ባጣቆየኝ ያደረገች ሴት ባህሪያት፣ አንደኛ፣ አትቀርብም፣ አታስቀርብም። እሷ የአንተን ቤተሰብና ጓደኞች መቅረብ መተዋወቅ አትፈልግም፣ እንዲሁም የእሷንም ጓደኞች ቤተሰብ አታስተዋውቅ ነገር ግን የምታፈቅርህ ሴት ከሆነች ቤተሰቦችህን፣ ጓደኞችን ለመተዋወቅ በጣም ጉጉት አላት። ሁሌም አስተዋውቀኝ እንጂ እያለች ትጨቀጭቅሃለች እንጂ አትሸሽህም። ሁለተኛ፣ አትሰማህም። የማታፈቅራት ሴት አንተ የነገርካትን ባህሪያት ይሄን ተይ ይሄን አያስፈልግም ያልካትን ነገሮች አትተውም ታረገዋለች። አትሰማህም የአንተ ሐሳብ ሐሳብ እሷ ጋር ቦታ የለውም። የምታፈቅርህ ሴት ከሆነች በተቻለ መጠን ባህሪያዎቿን በመተው አንተን ለማስደሰት ትሞክራለች፣ ትጥራለች። ሶስተኛ የማታፈቅርህ ሴት ለራሷ ብቻ ነው የምታስበው። ገንዘብ ስታገኝ ለራሷ ነው። ስትወጣ ሰጥታህ አታውቅም፣ ልጋብዝ ብላ አታውቅም። እሷ የምትፈልገውና የምትፈልገው ብቻ ነው ማድረግ የምትፈልገውና የምታስበውም ለራስና ለራሷ ብቻ። አራተኛ የማታፈቅርህ ሴት አታማክርህም። ቢዝነስ ለመጀመር ስራ ለመቀየር፣ የቤተሰብ ጉዳይ ካለ አንተን ፈጽሞ አታማክርህም። የምታፈቅርህ ሴት ከሆነች ግን ሁሉ ነገሩን ዝርዝራ ነው የምትነግርህ። አምስተኛ የማታፈቅርህ ሴት ከእኛ ይልቅ እኔ ማለት ታበዛለች። ትልቅ ራይ ከአንተ ጋር ካሰበች እኛ እያለች ነው የወደፊት እቅዶቿን የምትነግርህ። ይቺ የምታፈቅርህ ሴት ናት። የማታፈቅርህ ከሆነች ግን እኔ እንደዚህ ሁኜ እኔ እንደዚህ አድርጌ እኔ እንደዚህ ሁኜ ብቻ ነው በሁሉም ንግግሮቿ እኔ እኔ እያለች ነው የምትናገር ይቺ ሴት አታፈቅርህም ስድስተኛ የማታፈቅርህ ሴት ሁሌ ካንተ ተጠባቂ ናት ደዋይ አንተነ፣ ጋባዥ አንተነ ኤክስት አድራጊ አንተነ አንዳንድ ሴቶች ለመኩራት ነው ይገባኛል ይላሉ ግን እስከ መቼ ስድስት ወር አብሮች ቆይታችሁ አመትም ቆይታችሁ እንድኮራበት ብለሽ ስልክ የማትደውይ ቴክስት የማታደርጊ ሴት እሱስ አንድ ቀን እኮ የምትንከባከበው ሴት ካገኘ ልቡ ሊሸፍት ይችላል። ስለዚህ እንደዚህ ባትሆኑ ሴቶችን መልካም ነው። ስለዚህ ሁሌ ከአንተ የምትጠብቅ ሴት አትወድህም። ሰባተኛ የማትወድህ ሴት ውሸታም ናት። ስለ እሷ እንድታውቅ ስለማትፈልግ አትነግረህም። እውነቱን ፍጹም አትነግርህም። ስምንተኛ የማታፈቅርህ ሴት ይቅርታ ሞቷ ነው። ሴት ልጅ የምታፈቅርህ ከሆነ ላለማጣት ይቅርታ ትጠይቃለች። የማታፈቅርህና የማትወድህ ሴት ግን እሷ በድላህ አንተና የምት የምትወቅስ ሴት ልጅ እንደማታፈቅር በጣም ብዙ ምልክቶች አሉ። እነዚህ ግን ዋናዎቹ ናቸው። ወንዶች እነዚህ ምልክቶች ካያችሁ፣ እንድታስተካከል ንገሯት። የማይስተካከል ከሆነ ጊዜያችሁን አታጥፉ። በጣም ብዙ እውነተኛ ሴት፣ ንጹህ ፍቅር የምትፈልግ ሴት አለች። ጊዜያችሁን አታባክኑ።